አንድ ብሔረሰብ የራሱን ባህል የሚገልጽበት ከሌላው የተለየ ዓለማዊና መንፈሳዊ እይታ ይኖረዋል። የኦሮሞ ማህበረሰብና የኦዳ ዛፍን እንደዛ አድርገን መውሰድ እንችላለን። ሁለቱ የማይነጣጠሉ የአንድ ሳንቲም መንታ ገጾችም ናቸው። እንደ ማሳያ ደግሞ ወደ ምስራቅ አርሲ ዞን እንውሰዳችሁ። የአካባቢው ነዋሪ የሆኑት መምህር ጌታቸው ዶዮ ለኦዳ ያላቸው ፍቅር ዛፉን ተክለውና ተንከባክበው እንዲያሳድጉ ምክንያት ሲሆናቸው ለአካባቢው ማህበረሰብ ደግሞ የገዳ ስርዓት መከወኛ ስፍራ እንዲሆን አስችለዋል። በ1994 ዓ ም ተከልኩት። ለምን ለምልኝ ለምን ደሞ አሁን ሲያዋ እንግዲህ አሁን ተመልከት፣ እዚህ ጋር አንድ ነው ስመጣ ማለት እዚህ ድረስ አንድ ነው። እዚህ ጋር ስትደርሽ ሁለት ነው። ይሄኛው ደግሞ አምስት ነው። ይሄኛውም የኦሮሞቱ ብራንች ሁለቱ ቅርንጫፎቹ ቦረና እና ባሬንቱ ብዬ ነው የማስበውም፣ እንደዛ ነው መገለጫውም እንደዛ ነው። ይሄ ደግሞ አምስቱ የገዳ ሲስቴም በዚህ ወረዳ ውስጥ አለም በአርሲ ውስጥ ብንፈልገው እንደዚህ ተሳክቶ አምስቱ የለም። ስለዚህ በዚህ ቅርጽ የተቀመጠ ይሄ በራሱ ተፈጥሮ የተቀረጠ ቅርጽ ነው። ኦዳ ስር አይዋሽም፣ ህይወት አይጠፋም፣ የከብት እንኳን ቢሆን ደም አይፈስም። በተለያዩ ምክንያቶች ነብስ ያጠፋ ሰው እንኳን ኦዳ ስር ከተጠለለ ማንም ጉዳት አያደርስበትም። ኦዳስር ይቅርታ ይሰማል። መምህር ጌታቸው ዶዮ እዚህ ስር ነው እንግዲህ ስር ነገዳ የሚካሄደው ሽንግልና የሚካሄደው ብዙ ነገር የሚሰራ የኦሮሞ ነገር የሚሰራው እስከ ነብስ ዋጋ የሚነጋገሩበት በዚህ ኦዳስር ነው። ለዚህ ህዝብ በጣም አስፈላጊ ነገር ነው። አደራሽ ነው፣ ውበት ነው። ማስተረቂያ ምድር ነው። እንዳ እዚህ ስር ገብቶ በቃ የማይታረቅ የለም። በየትኛውም ቦታና ጊዜ የኦሮሞ ሕዝብ መለያ የሆነው ኦዳና የገዳ ስርዓት ትስስር ጥልቅ ነው። የገዳ ስርዓት መቼና እንዴት እንደተጀመረ ጥንታዊ የጽሁፍ ማስረጃዎች ባይኖሩም በማህበረሰቡ ዘንድ ከትውልድ ወደ ትውልድ ሲሻገር በመጣው ታሪክ መሰረት ግን የኦዳ ዛፍ በዘመናት ውስጥ የገዳ ስርዓት የጸነሳቸው የኦሮሞ ባህላዊ ተቋማትን ሲወክል የኖረ ብቸኛውና ሁሉን አቀፍ የኦሮሞ ሕዝብ ዘመን ተሻጋሪ ምልክት ነው።